አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ዲ የተከበራችሁ የኦሳማ ቻናል ቤተሰቦች ሰላም እንደምናላችሁ አለን። ዛሬ እንግዲህ ለጓደኛዬ ፋድ መቃርግ የሰራሁለትን እቃ ነው ወደ እናንተ እየመጣሁት። እንደምታዩት በዚህ መልኩ ለሙሽራው ጓደኛዬ ይህን የመሰለ ሀልጋ ሰርቼለት እንግዲህ እንደምታዩት ይሄ ነው ሙሽራው። ለሱ እንግዲህ በጣም ውብና ማራኪ የሆነ ሀልጋ ወስዷል። ዛሬ እንግዲህ በጣም የደስታ ቀን ነው። ጓደኛችን ሊያገባን፣ ትንሽ ጥናቶች ነው የቀረው እና በመቀጠል ደግሞ ቤቱ ተፈርሾ ያለውን ነገር የማሳያችሁ ይሆናል። እናንተም እንግዲህ ማንኛውን እቃ ለሙሽራ አሪፍ አሪፍ የሚባሉ ሀልጋዎች እየሰራን እንገኛለን። ታች ላይ ያስቀመጥኩላችሁን ስልክ እየደወላችሁ ማናገር ትችላላችሁ። ሀሳብ አስተያየት ካላችሁ ታች ላይ ኮሜንት ላይ ማስቀመጣችሁን አትርሱ። ማንኛውን ቦታ የምናደርስ ይሆናል። ጠቅላላ የፈርኒቸር ስራዎችን እኛ ጋር የምታገኙ ይሆናል። ሀልጋ፣ ቁምሳጥን፣ ቡፌ፣ ኪቺን ካቢኔት ሶፋ መጅሊስ፣ የተለያዩ እቃዎችን እኛ ጋር ታገኛላችሁ። በጣም አሪፍ አሪፍ ነገር እየተሰሩ እየወጡ ይገኛሉ። ይህንን አልጋ ብዙ ጊዜ ሰርቸው አይታችሁታል። እንደምታዩት በጣም ውብና ማራኪ ነው። የላም የተለያዩ ዲዛይኖች አሉ። እናንተም ደግሞ ከተለያዩ ከሶሻል ሚዲያ ላይ አውርዳችሁ እኛ ማሰራት ትችላላችሁ። ያለውን ነገር መጨረሻውን ማሳያችሁ ይሆናል። እንግዲህ ደግሞ ቤቱ ገብቶ ፈርሸን ሁሉንም ነገር ወደ እናንተ የምናደርስ ይሆናል። እስካሁን አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ በአዲስ ነገር እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካትሁ።